ሃይሚን ያስደነገጠ የብሩክ መኪናው መግዛት። ብሩኬ፣ ያው የእውነት ጀግና ነክ ታሪክ ሰርተካል ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ያው የብሩክን ደስታ የምትወዱ የሃይሚን ደስታ የምትወዱ ሰዎች በዲስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱላለሁ። ያው ኦልሬዲ ትናንት ጠፍቼ ነበር እግዚአብሔር ይመስገን ትንሽ አሞኝ ነበር መጥቻለው ማለት ነው። እና በጣም የእውነት ዛሬ ነው ቪዲዮን ያየሁት፣ በጣም በጣም በጣም ደስ ብሎኛል። እኔ ከዚህም በፊት እኔ ብሩክ መኪና እንደሚገዛ ነግሬያችሁ ነበረ፣ ግን ብዙ ሰው ይየው ረስችዋለሁ፣ ግን ለጥፌ ነበር። ኦልሬዲ ዱባይ ከመጣ በኋላ ብሩኬ የመጀመሪያ ጊዜ ዱባይ ከመጣ በኋላ ብዙ ጊዜ ስቶሪ ላይ የመኪና ፒክቸር ያደርጋል ማለት ነው። ለዛውም ይሄኛው መኪና ማለት ነው እና በቃ በጣም ስቶሪ ላይ ኢንስታግራም ላይ ስለ መኪና ነው ስቶሪ ስቶሪ የሚያደርገው በቃ የመኪና እነዚህ የውጭ ዜጎች መኪና ምናምን ሲሸጡ መኪና በጣም ይይዛልና መኪና እንደሚገዛ እኔ እንዲሁ ታውቆኝ ነበረ ተናግር ያለው በቃ በብሩክ መኪና ይገዛል ወይ ብዬ ነበረና የእውነት ፍላጎት ህልምክ ስለ ተሳካለ በጣም ደስ ብሎኛል የእውነት ጀግና ነ ታሪክ ሰርተካል ማለት ነውና የእውነት ነው በዚህ እድሜ ገና ገና በጣም ልጅ ነ ከሚጠበቀው በላይ ነው ያገኘከውና አስበቃል በዚህ እድሜያችሁ በልጅነታችሁ በቃ ከሚመላችሁ በላይ ነው። እውነት በጣም ደስታውን በቃ የእውነት ምን ብዬ ልንገራችሁ ማለት ነውና፣ እስቲ ትንሽ እንበል። ስለ ቪዲዮ ማለት ነውና በፈን የሚያደርግ ቪዲዮ ነው። በጣም ደስ የሚል ቪዲዮ ነው። ያው ደስታ ደስታችን ነው። ከዚህ የበለጠ ይገባሃል። የቅመሟና የአንተ ውጤት ነው። አብሶ የሀይሚ ውጤት ነው። ሀይሚክ ሀይሚክ ካንተ ጋር ወደ ህይወትክ ስትመጣ ብዙ ነገሮችን ይዛለን የመጣችው ያ ኮኮቤ ማለት ነው። አዲስ አስማ ኮከቤ ማለት ነው። እና በጣም በጣም ደስ ይላል። ሲቀጥል ያው ሚፍታ ነው ሄዱ ሀይሚል ያመጣት ማለት ነው አይኗ ታስሮ ማለት ነው እና ሚፍታ ሄዱ ሲያመጣት በጣም ደስ ያለኝ ቦታ የሆነ ጊዜ ካያችሁ አይኗን ታስራ የሆነ ሰውዬ ብሩክ አንገቷን ንቅ አርግቶ አቅፋት ሲከላከልላት አየውና ያ ፓርት ደስ ይለኛልና ይሄ ነገር ሁልጊዜ በተለመደ የሱች ጥቃት ይቆም ነበር እና ብሩክ በካርድኗር የምትንቀሳቀሽ ጋርድም ይዘሽ ነው የምትንቀሳቀሽ፣ ምናምን አለች ማለት እና በቃ ሀይሚ በቃ አላም ምን ልበላችሁ መኪና በቃ ደስ ብሎት ነው ያው ረዲ ደስታውን መኪና ገዛው ምናምን ብሎ ነበር ሲያወራ የነበረው እና ያው ሀይሚ መጣሽ፣ ምናምን አበባ አበባ ይዞላ ነበር መጀመሪያ። የመጣችሁ ስትመጣ መኪናው ጋር ነበር እና በቃ እንዲህ እንቅ አንገቷን እንቅ አድርጎታት ምናምን አረኔ ልታንግቱኝ እገነት ግን እንኳን አልተሳሰሩ ምኑ እገቷን የሚመስለው ማለት ነው እና እንግት አንገቷን እንቅ አርግታካት ምናምን እገታ እገታ እንዲህ ልታግቱኝ ነው እንዲህ ምን አርግቼ ነው እኔ በስሜ ምንም ነገር የለም ምናምን ይላታል እና ከዚህም በፊት ብዙ ጊዜ እኔ ራይድ ምርር እያደረገኝ ነው ምናምን የራይድ ወጥ አልቻልኩት ምናምን እያለች ነበር እውነት ነው ራይድ በጣም አይቀመስም ኢትዮጵያ ዋጋ ውድ ነው እና መኪና ሲግዛል ምናም ምናምን ዘለኝም ከማለት ከማለት እራሱ ተገላገልኩ ማለት ነውና፣ እሱ ሀይሚ የመሰላት አበባውን ይዞ ሲመጣ አበባ ከሰጠኝ በጣም ቆይቷልና፣ እሱ አመሰግናሉ ምናም ለዚም ተንበርከክ ምናምን አለችው ማለት ነው። አበባ ሲሰጣት ምን በቃ ባይዘዌ አላመነችም። በትልቁ እንትን ያለችው ሰው ማለት ነው። አራዚ የሰው መኪና ላይ ምን ትሰራላቸው? አበባውን ይዘው ልንሄድ እንጂ ምናምን ደስ ይላል ንግግር ማለት ነው። ከዛ እንዴ ምንም አልባነነችን በቃ፣ በጭራሽ ብሩክ መኪና ይገዛል ብላ በፍጹም በፍጹም በፍጹም አልነቃችሁ ማለት ነው። ለምን እንጃ፣ በቃ ማለት እውነት ነው። ፍንጭ ምናምን ካልሰጣት መኪና እገዛለሁ ምናምን ብሎ ካልሰጣት ኦልሬዲ የእውነት ነው ማለት ነው። እና ሲቀጥል ምን እንደለበለበላችሁ፣ በቃ ምን ብዬ ንገራቸው። በቃ እንትን ደስ ትላል። በቃ ይሄ አረ እንትን ያለችበት ፓርት ደስ ይላል። ፈጣን አረ በረ አረ አረ አረ ጮኸት ላለች ማለት እና፣ መኪና ገዛው ምናምን ሲላት ማስቲካ መሰለህ እንዴ? ከዚህ ሄደ ከሱቅ የምገዛው መኪናማ አገዛው ምናምን አለችው ማለት ነው። ለምን አላመነችውም? በቃ አንድ በጣም ይቀራረባሉ ስለሚነግራኛል ብላ ስለምታስብ ለዛ ነው። እና እሷ ለዛም የመሰላት ለዛም ሰማን ሰማን ሰማን ማለት ሚስጥር አውጥታለች ሀይሚ ማለት ነው። ለምን ኤፍሬም በቅርብ ላይ ያገባ ነው ፋሲካ ጋር ከተፈታ በኋላ ማለት ነው። ለምን ሀይሚ የኤፍሬም ሰርግ ነው እንዲ ያለች ማለት ነው። ለምን የሆነ ወሬ አለ ማለት ነው። የሆነ ወሬ ስላለ አንደኛ ሰርግ አለ እንዲ የኤፍሬም ሰርግ አለች ማለት ነው ሰርግ አለ እንዲ የኤፍሬም ሰርግ ነው አለች። እና ብሩክ አረ ምንም ሰርግ የለም ምናምን አላት እና ከአበባው ከመኪ ከመኪናው ቀድመሽ ትባላለች። የብሩክ መኪና ራሱ አልመሰላትም ማለት ነው ለምን ቶሎ ብላ አበባ ምናለች አበባው ሁሉንም ሁሉን ወድቻቸዋለሁ ምናምን እርሻ ምናምን ስት የአበባ እርሻ የአበባ እርሻ እንትን ብያለሁ ምናምን አለችው ኤኒዌይስ በጣም ደስ ብሎኛል የእውነት የእውነት ለመናገር ማለት የኔ ጀግና የእውነት ይገባካል ማለት ነው እና በጣም በጣም ማለት ነው በዚህ መኪና ሀይሚሻ ተገላገሽ ራይድ ወጪ ከምታውጪ ጧት ጧት ትምህርትሽን እሱ ይሸኝሻል እሱ ያመጣሻል ብቻ የአለም ይሆንላችሁ ደስታችን ደስታችንንች ይሄ የስራችሁ ውጤት ነው ይገባችኋል የእውነት ትልቅ ሰው ናችሁ ትለያላችሁ የሰው ልጅ ደስ ይላል፣ እነዚህ ሰርቶ ሲለወጥ ሰርቶ ሲያደግ ደስ ይላል። እና ሀሚ በጣም ደስ ብሏታል። ፊሊንጓ ራሱ ደስተዋ ላይ በጣም ስሜቷን ከመቆጣጠር ሁሉ የተነሳ ራሱ በጣም ፊቷ ሁሉ ሲያበራ የነበረው ማለት ነው። በጣም በጣም ደስተኛ ነበረች። የእውነት ለመናገር ማለት በጣም ደስ ይላል። በቃ እንጃ አበዋን ሲሰጣት ራሱ ምን ምን ይባላል ሲባል የእንደ ብሩክ እንደ ብሩክ ጠረኑ ደስ ደስ ይላል አለችና፣ አቃ ሐሚ የምትናገርበት መንገድ የምትመልስበት መንገድ ኦ ማይ ጋድ በጣም ደስ ይላል። ከጭንቅላታችሁ በላይ ነውና የእውነት ትለያለሽ ነው የምለው አንዳንድ ጊዜ የልጅ ብስል የልጅ ብስል ነሽ ሐሚሻ ማለት ነውና፣ ብሩኬ የእውነት ጀግናነክ ይገባ ካል ምናምን እና ያው በጣም በጣም በጣም በጣም ደስ ይላል። አብሶ ዱባይ ሂደ ከመጣ በኋላ እኔ ብዬ በጣም ተናግሬ ነበረ ብሩኬ መኪና ይገዛል ምናምን ብዬ ነበረ። ይኸው እኔ እኮ አልዋሽም፣ እኔ አልዋሽም ማለት ነው እና ቲክቶክ ላይ ነው መሰለኝ ትናንት ያየሁት፣ ግን ቪዲዮ ከተፖሰተ በኋላ ኦልሬዲ ያየሁት ማለት ነው። ግን እኔ ትናንት ቪዲዮ እንትና አልፈተፈትኩባቸውም። ሲቀጥል በቃ ድምቀታም ራሱ ፏ ብላለች። ያው ገቢና ሃይኒሻ ምነግርሽ ነገር ሌላ ሴት እንዳታስቀምጪ፣ ሌላ ሴት ተሳስተሽ ማለት ነው የሃይሚ ነው ብሏል ስ ራሱ ሌላ ሴት ተሳስቶ ራሱ መቀመጥ ራሱ የለበትም ከአንቺ ውጭ ማለት ነው። እና ያው በቃ አሁን ትምህርት ቤት ሄደ ያደርስሻል፣ ያመጣሻል፣ ይሸኝሻል ምናምን በቃ ይኸው ፏብ ልጭት ያለሽ ማለት ነው። እና በጣም ደስ ብሏታል። በቃ የእውነት ደስ ብሏታል። በቃ አላመነችው ምናምን ማለት ነው። በቃ መኪናው እስከሚገባ መኪናው ይዞ እስከሚደረስ ድረስ ራሱ እንጃ ብርሃይሚ ያመነች ራሱ እንትን አላለችም ለምን በቃ አልጠበቀችውም ማለት ነው። ለምን አንደኛ ፕራይቬት ስላደረገው የራሱ የግሉ ስለሆነ ለዛ ነው ያልተናገረችበት። ሁለተኛ ደግሞ በቃ ይነግረኛል ምናምን ብላ ነበረና፣ ሰሞኑን ደግሞ እያያችሁ ነው፣ ጣፋ ጣፋ እያሉ ነው። በሁለት ቀን በሶስት ቀንም ነው ቪዲዮ የሚሰሩት ና ስላልተመቸኝ ነው፣ ስራ ላይ ነው። ግን እንዴት አስቻለክ ብራ? እንዴት አስቻለክ ብራ? ወይም መክ ለምትወዱ ሰው እኮ ምንም ነገር አይደበቅም። ግን በቃ ይሄ ነው ሰርፕራይዝ። ማርያም ሰርፕራይዝ ማለት ይሄ ነው። በቃ አስባችሁታል የሆነ ነገር አሁን ቢበላሽም ባይበላሽም ቢስተካከልም ባይስተካከልም፣ በቃ ዝም ትሉና፣ ከተስተካከለ ይነገራል ካልተስተካከለ ደግሞ ዝም ይባላል ማለት ነውና፣ እስቲ ወንዶች እንደ ብሩክ ሁኑ፣ እንደ ብሩክ ሁኑ፣ እንደ ብሩክ ሁኑ እና ኤኒዌይስ በጣም በጣም በጣም በጣም ደስ ብሎኛል። የእውነት የምነግራችሁ ማለት ነውና፣ ስቲል በቃ እንጃ የኔ የሰው ደስታ ባይዘው እያስደስተኛል። ሰው ሰርቶ ሲለወጥ በጣም ነው የምወደው የማከብረው ደስ ይለኛል። አብሶ ሰርቶ የሚለወሰው ደስ ይለኛል። በቃ እነ ብሩኬ ሲመጡ አይታችኋል። ከዜሮ ነበር የመጡ። ዛሬ መኪና ገዝተዋል። ነገ ደግሞ የራሳቸው ቤት ይኖራቸዋል። ከዛ ሀይሚና ብሩኬ ይጋባሉ። ከዛ እነዛን አራተኛው ቆንጆ ቆንጆ ልጆች ይወልዳሉ ማለት ነውና ሀይሚሻይ፣ ሀይሚሻይ የእውነት ደስታችሁን የዓለም ያርግላችሁ። ከአንድ መኪና ወደ ልም መኪና ያሸጋግራችሁ ነው የሚባለው። ሌላ የሚባል ነገር የለም። የእውነት እኔ በጣም ደስ ብሎኛል። አንተ ራሱ ከደስታ በጣም ደስ ብሎ ነበረ ብሩኬ ማለት ነውና በቃ ደስ የሚል ነበር። የገዛህበት ምክንያት ማለት ሄደው መኪና ገዝቶ መጣ ማለት ፑቲክ ሄዳችሁ ልብስና ጫማ እንደምገዙት ማለት ነው እና የእውነት ደስ ይላል። የእውነት ማለት ነው እና በቃ እንደዚህ ነው የስራ ሰው ማለት፣ ይሄ ነው ማለት ነው እና ያው ማሚዬም ስታይ በጣም ደስ ይላል። ወንድሞች እህቶች ስታዩ በጣም ደስ ይላችኋል። እና ያው ለቅመሟ መኪና ተገዝቶላታል። ያው የብሩክ ማለት የእሷ ነው ማለት ነው። የእሷ ማለት ደግሞ የብሩክ ማለት ነው ለምን ለዚህ ውጤት ሁሉ እሷ አለችበት ማለት ነውና፣ ለማንኛውም ቪዲዮ ከተመቻችሁ ሰብስክራይብ አርጉ። ባይ ባይ።